ሰላም ሰላም ብያለሁ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? በመላ ዓለም ላላችሁ ሰላምና ፍቅርን ብዝስ ስት ይበላላችሁ። ዛሬ ደግሞ በአዲስ ቪዲዮ መጥተናል ማለት ነው። ቦርጭ እንደኔ ያስቸገራችሁ ልጆች፣ እዚ ጋር አብረን እንሰራለን ማለት ነው። አንድ ሎሚን አለኝ እንዲሁን አንድ ብርቱካን አለኝ፣ ዝንጅብል አለኝ ማለት ነው። ቀይስርም አለኝ ማለት ነው። አራት ቀይስር ትንሽ አለኝ ማለት ነው። እንዲሁንም ማለት ምን አለኝ አፕል አለኝ ማለት ነው። አፕል ያላችሁን ቤት ውስጥን ያላችሁንን መጠቀም ትችላላችሁ ማለት ነው። እዚህ ጋር ሁሉን ምን አድርጋለሁ ቆራርጫለሁኝ ማለት ነው። ቆራርጫለኝ ውዶቼ፣ ቆራርጬ ወደዚህን እያደረኩ ነው። ወደ ቃይን እያደረኩ ነው። ወደ ምን ወደ ማፍጫን ማለት ነው እያደረኩ ነው። ዝንጅብል፣ ብርቱካን እንዲሁንም ማለት ነው ቀይ ሱር አፕል ነው ያለኝ ማለት ነው። ስንት ውህዶች ናቸው ያሉኝ? ብዙ ውህዶች ነው ያሉኝ ማለት ነው። ፈጫው አለኝ ማለት ነው። ውሃም አለኝ እንዲሁንም ማሽን ማጠገቤ ላይ አለኝ ማለት ነው። አብረን እንጠቀም። እኔ ስለምጠቀምበት ለውጥ ስላገኘሁበት ነው እምሰራው ያለው ማለት ነው። እናንተንም ተጠቀሙበት ለውጥ ታገኛላችሁ ማለት ነው። እንደኔ ቦርጭ ላስቸገራችሁ እንደኔ ማለት ነው ቀጫጭኖች ግን መጠጣት የለባችሁን። ቀጫጭኖች መጠጣትን የምትችሉ ሎሚንን ሳታድርጉ ዝንጅብልን ሳታድርጉ አንድ ላይን ፈጭታችሁ ግን መጠቀም ግን ትችላላችሁ ማለት ነው። አለ ሎሚን አለ ዝንጅብል ማለት ነው አለ ዝንጅብል ሌሎቹንም አንድ ላይን አዳባልቃችሁ መጠጣት ትችላላችሁ። ትንሽ የስኮርን አድርጋችሁ መጠጣት ትችላላችሁ። ቀጫጭኖች ማለት ነው። ወፍራም ግን ወፍራም እንደኔ ግን በጭራሽ ምን ማድረግ የለባችሁ ስኳር ማግባት የለባችሁ ማለት ነው። ወደዚህን ስኳርን ካስገባችሁ ምንም ጥቅሙ የለውም ማለት ነው። እንዲያውም ማርያም እንዴት አባቱ እንትን እንደሚል ማለት ነው። ለራሴ አሁን ጨርሻለሁኝ አሁን ሁለተኛ ዛሬ ሰርቻለሁኝ ማለት ነው። እና በጣም ነው ደስ የሚለው ማለት ነው። ሽታውን በጣም ደስ ይላል። የብርቱካኑን ሽታ አለው። የሎሚኑም ሽታ አለው። የአፕልም ሽታ አለው። እንዲሁንም የ የቀይ ስሩን አለው ማለት ነው። በጣም ነው ደስ የሚለው ማለት ነው። ቆይ ቀይ ስር ትንሽ ብቻውንን ሲሰራ ትንሽ ገምዘዝ ይላል። ግን አብሮ ደግሞ ብርቱካን፣ ሎሚን፣ ዝንጅብል፣ አፕል እንዲሁንም ማለት ነው ቀይ ስር ሲሰራ አምስት ውህዶችን ሲሰሩ እንዴት አባታቸውን እንዴት እንደሚሆኑ ሽታቸው ደስ እንደሚሉ ማለት ነው። እንዲሁንም ስታሽክሉት ደግሞ ማለት ነው። ትንሽ ምንም የሆነ በምሽክላል እንደዚህ መጥፈፊያ ማለት ነው፣ ወይም ወንፊት ማለት ነው። እንደዚህን አድርጋችሁ አጥልሉት ማለት ነው። ትንሽ ወፈርም ስለሚል ማለት ነው። በጣም ይጣፍጣል ማለት ነው። በምንድነው መጠቀም ያለባችሁ? ስትተኙ ስትሉና እንዲሁንም ማለት ነው ጠዋት ተነስታችሁ መጠጣት አለባችሁ ማለት ነው። ጠዋት ደግሞ ተነስታችሁ በባዶ ሆዳችሁን ጠጥታችሁ ከዛ አንድ ሰዓትን ትቆያላችሁ ማለት ነው። ከአንድ ሰዓት በኋላ ምን ማድረግ አለባችሁ? ምግብ መብላት ትችላላችሁ ማለት ነው፣ ግን ግን አንድ ሰዓት ሳይሞላችሁ ደግሞ መብላት የለባችሁ ነው ማለት ነው። ይኸው እዩት፣ ወፍራም ነው በጣም ያምራል። ከለሮ ላራርሱ ማርያምን በጣም ደስ ይላል ማለት ነው፣ ከለሩን ማለት ነው። እንደዚህን አድርጌ ማለት ነው። ወዴት አድርገዋለሁ? ወደ በጭልፋን አድርጌ ወደ እንትን ላድርጎ ብዬ ነበረ ማለት ነው። ወዴት? ወደ እንትኑን ማለት ነው፣ ወደ ወደ ቾኩ ማለት ነው። ወደ ቾኩን አድርገዋለሁ። ከዛ ደግሞ ወደ ፕላስቲክ እቃን አድርጋለኝ ማለት ነው። ይሁን እንጂ የጁስ ማለት ነው የጁስ ትናንሾችን አለው አደለ? እነሱን ካላቸው በተሱን አድርጋቸው መቀመጥ ትችላላችሁ፣ ማስቀመጥን ትችላላችሁ ማለት ነው። እኔ ስለሌለብኝ ምን ማድረጋለሁ? ወደ እንትን ነው የሚቆረቁረው ማለት ወደ ፕላስቲክ እቃ ነው የሚቆረቁረው ማለት ነው። አሁን ታየው። አሁን ወደ ሚቆረቆርበት ነው የሚቆረቁረው ማለት ነው። እዚህ ጋር ደግሞ ለእናንተን ለማሳየት ብዬ ካሜራን ገልብጭ ላሳያችሁ ብዬ ነበር። እየጠጣው ነበረ ግን መጠጣትን አልቻልኩ። ካሜራውን መገልበጥን ቢ ብሎኛል ማለት ነው። ይኸው እዚህ ጋር ምን አምጥቻለሁ መሰላችሁ? ፕላስቲክ ግን አምጥቻለሁኝ እዚህ ጋር አድርጌ ማለት በብርጭቆ በብርጭቆ አንድ ብርጭቆ አድርጋለሁ። ወይ ደግሞ የሀይላንድ ውሃ ላደለ በሀይላንድ ውሃ እየቆረቆራችሁ አንድ በሱን ትጠጣላችሁ ማለት ነው። የሀይላንድ ውሃ አድርገን ካስቀመጥ ነው ፍርጅ ውስጥ በቅ ማስቀመጫው ስለሌለው ስለማናገኝበት እቃ ብዙ ስለሚቀመጥበት ፍርጅ ማለት ነው። በቤት በሰው ቤትን ሆነክ ስለሚከብድ ምን ማድረግ አለብን? እንደዚህ ንቃ አድርገን መጠቀም አለብን ማለት ነው። የኔ ወዶች፣ እኔን የጠቀመኝ ነው ለናንተ አብረንን እንጠቀም ማለት ነው። ይሄ ደግሞ ቁርስ ነው ማለት ነው ቁርስ ነው። አንድ አቮካዶ አለኝ እንዲሁ ነው ማለት ነው። ሁለት እንቁላል አለኝ ማለት ነው። አንድ አቮካዶ ሁለት እንቁላል አለኝ እዚህ ጋር ደግሞ ምን መሰላችሁ? ይሄ ደግሞ ብር ነው፣ ዳቦ ፍቅታ ይሉታል በዓረብኛ ወይ ደግሞ አምባሻ ማለት ነው። በፍርን ውስጥ ትጋግራላችሁ፣ ግን ምን ማድረግ የለባችሁን ከእንደ ጭራሹ እርሾን ማድረግ የለባቸውን ማለት ነው እርሾ ማድረግ የለባቸውን ማለት ነው በምንድን ነው ያደረግኩትኝ በ በብኮ ነው ያደረኩትኝ ማለት ነው ብኮ ፍሪጅ ውስጥን አስገባለኝ ማለት ነው ብኮ ማለት ነው ብኮ የምን የምንም ብኮ ይሁን ብኮ እኔ ሳወካ ሆነ የዚህንን የዚህን አምባሻን የጋገርኩበትን ብኮንን ፍሪጅ ውስጥን አስቀምጠዋለኝ ማለት ነው ትንሽ በዲቆትን አድርጌ ማለት ነው ብኮ ኮት ማለት ነው ብኮንን ፍሪጅ ውስጥ ነው አስቀምጣዋለሁኝ ማለት ነው። በሱን ምን አድርጋለሁኝ? እ አቮካዶውን ማለት ነው። እዚህ ጋር ምን አብኩቻለሁኝ ማለት ከዚህ በፊትም ሰርቻላችኋለሁኝ ማየት እንትችላላችሁ ማለት ነው። እንዴ ይሁን ማለት ዲስክሪፕሽኑ ላይ ነው ደግሞ ምን ምን አድርጌ እንደሚጠቀምን እስ ጽፍላችኋለሁኝ ማለት ነው። እዚህ ጋር አቮካዶውን እንደዚህ አድርጌ እምትቻለሁኝ እኔ ለራሴን ስለሆነ ነው እንጂ ለአረቦችን ከሆነ እፈጫዋለኝ በመኪና አድርጌ ማለት ነው። ሲፈጫው ግን ምን አድርግበት፣ አንድ አቮካዶ አንድ ሁለት ማንካ አርጎ ሶስት እንዲሁን ሁለት እንቁላልን አድርጌ እሱ እንደ ፍላጎታቸው ማለት ነው፣ እንደ ቤተሰቦቻቸውን ብዛት ማለት ነው። አንድ ላይን ትፈጫላችሁ ማለት ነው፣ በመኪና አድርጋችሁ በማሽን አንድ ላይን ትፈጫላችሁ ማለት ነው። እኔ ግን ለራሴን ስለሆነ ብዙውንም ባይፈጭ ምንም ችግር የለውም ብዬ አለውኝ ማለት ነው። ይሄ ቁርስ ለኔ ነው ማለት ነው። ለእኔ ነው የምሰራ ያለሁት ለዛ ነው ማለት ነው። እናንተ ግን እንደፈለጋችሁ ማድረግን ትችላላችሁ ማለት ነው። መፍጨትን ትችላላችሁ፣ አለ መፍጨትም ትችላላችሁ ማለት ነው። ወደዚህ እንዳድርገው ብዬ ስላልተፈጨ ብዙም ስላልተፈጨልኝ ምን አደርጋለሁ መልሽ እፈጨዋለሁ ማለት ነው። መልሽ በማንካን አድርጌ አመስለዋለኝ ማለት ነው። ይሄው ወደዚህ እንዳድርገው እያማሰልኩት ነው ማለት ነው። እናንተ እንደራሳችሁን ፍላጎት ማድረግ ትችላላችሁ ማለት ነው። በፍጹም ማድረግ የለባችሁ ግን አንድ ነገር ልንገራችሁ። ሰውነታችሁ ለመቀነስን ከፈለጋችሁ በፍጹም ነጭ ሊቆት መብላት የለባችሁ። አንዳንዴ መብላት አለባችሁ ካርቦሃይድሬትን እንዳያንስባችሁ አንድ አንዴ መብላት አለባችሁ። ካለ በዚያ ግን መብላት የለባችሁ ማለት ነው። ፈርነ ሊቆት አንድ እንዲሁን መኮረና መኮረኒ ሁለት ፓስታ ውስጥ እነዚህ ግን ግን መብላት የለባቸው ማለት ነው። ኩዌከር ካገኛችሁ ደግሞ ኩዌከርን መብላት አለባችሁ ማለት ነው። ራሳችሁን መግዛትም ትችላላችሁ፣ ብዙ ውድ አይደለም። ስለዚህ ቪዲዮውን እስከመጨረሻ ይወልኝ ባይ